ሰላም ጤና ይስጥልኝ። አራተኛ ክፍል ተማሪዎች ይህ ክፍል ሶስት ነው መልመጃ ነው የምንሰራው። በዚህ በክፍል ሶስት የሚከተሉትን የጊዜ ምድቦች ምን ተግባር ለመለካት እንደምንጠቀምባቸው ግለጹ ይላል። የመጀመሪያው ደቂቃ ክፍለ ጊዜን ለመለካት እንጠቀምባቸዋለን። ለፍጥነት፣ ሰዓት ፍጥነትን እንለካበታለን። እንዲሁ ክፍለ ጊዜን ሊሆን ይችላል አመት እድሜን ለመለካት ሰከንድ የኤሌክትሪክ ፍሰትን ወር እንዲሁ እድሜን ሊሆን ይችላል እርግዝና ሊሆን ይችላል ይህን ያክል ወር ሆናት ይህን ያክል ሳምንት በሚለው ማለት ነው የሚከተሉትን ወደ ደቂቃ ለውጡ እንግዲህ እነዚህ በደንብ ማስተዋል የሚያስፈልጋቸው ናቸው ወደ ደቂቃ ለውጡ ነው የሚለን ወደ ደቂቃ እዚህ ጋ ስለዚህ አራት ሰዓት ወደ ደቂቃ ወደ ዝቅተኛ ነው የምንቀይረው ማለት ነው። ወደ ዝቅተኛ ስንቀይር ማብዛት ነው። በስልሳ ስናበዛው አራትን በስልሳ ሁለት መቶ አርባ ይሆናል። ለላይ ሰላሳ ሰከንድ ከሰከንድ ወደ ደቂቃ ነው። ከሰከንድ ወደ ደቂቃ ደግሞ ማካፈል ነው የሚሆነው። ስለዚህ ሰላሳን በስልሳ ስናካፍል ዜሮ ነጥብ አምስት ወይም አንድ ሁለተኛ ማለት ነው። አንድ አራተኛ ሰዓት ይህ ደግሞ ሰዓት ወደ ደቂቃ ሲቀየር ስለሆነ ማብዛት ነው የሚሆነው። ግን አንድ አራተኛ ሰዓት ማለት አንድ ሲካፈል በአራት ዜሮ ነጥብ ሁለት አምስት አንድ በአራት ስናካፍለው ስለማይችል ዜሮ ነጥብ አስር አስር ሁለት ጊዜ ሁለት ጊዜ አራት ስምንት ስንቀንስ ሁለት ይገናል። ዜሮ አምስት ጊዜ ዜሮ ነጥብ ሁለት አምስት ማለት ነው። ይህንም በስንት እናበዛዋለን? በስልሳ አስራ አምስት እናገኛለን ሀመርሃ፣ መቶ ሰማንያ ሰከንድ ሰከንድ ነው ወደ ደቂቃ። ስለዚህ ማካፈል ነው የሚሆነው፣ በስልሳ ሶስት ይሆናል ማለት ነው። ሶስተኛ የሚከተቱን ወደ ሰከንድ ለውጡ። ይህ ደግሞ ወደ ሰከንድ ነው ልብ በሉ። ሃላይ ላይ ሁለት ሰዓት ይለናል። ከሰዓት በቀጥታ ወደ ሰከንድ ነው ልብ በሉ፣ ሰዓት መካከላቸው ላይ ደቂቃ አለ። እሱን አልፎ ወደ ሰከንድ ነው የምንቀይረው። ስለዚህ አንድ ስቴፕ ይዘላል። በዚህ ጊዜ 3600ን ነው ጋፓቸው ማለት ነው ምንም ማድረግ። በዚህ ጊዜ አሁን 3600 ከሰዓት ወደ ሰከንድ ስለሆነ ማብዛት ነው የሚሆነው እና እና 2 ሲባዛ በ3600 7200 ይመጣል። ለላይ ስንመጣ አስር ሰዓት ይህም ሰዓት ነው ልብ 10 ሰዓት እንዲሁ ወደ ሰከንድ ስለሆነ ያውና 3600ን በ በአስር ስናበዛ ሰላሳ ስድስት ሺህ መጣ አመርሃ ደቂቃ ይህ ደቂቃ ነው። ደቂቃ ወደ ሰከንድ በመካከላቸው ገብነም የ60 ነው ግንኙነታቸው ግን ከትልቅ ወደ ትንሽ ስለሆነ ማብዛት ነው። 15 ሲባዛ በ60 ዘጠኝ መቶ ይሆናል። እዚህ ጋር አርባ ሁለት ደቂቃ አርባ ሁለትንም በ60 እናበዛለን። 2520 ይሆናል። አሁን ደግሞ እዚህ ጋር በጣም ማስተዋል ይፈልግ ክፍት ቦታዎቹ ሙሉ ይላል። 360 ደቂቃ ዳሽ ሰዓት ያው ወደ ሰዓት መቀየር ማለት ነው። በ66 ሰዓት ይሆናል። እሺ እዚህ ጋር ትጀምራለች ፓወር እሺ፣ 450 ሰከንድ ስንት ደቂቃ እና ስንት ሰከንድ እንደሚሆን ነው 450 ሰከንድ 50 በስልሳ ስናካፍለው ሰባት ነጥብ፣ ስለዚህ ሰባት ሙሉ ስለሆነ ያደረሰልን ሰባት ደቂቃ ይሆናል ማለት ነው። ሰባት ደቂቃ ሶ ሰባት ሲባዛ ሰባትን በስልሳ ስናበዛ 420፣ እዚ ግን 60 ሰከንድ አለን። ስለዚህ ከ450 ላይ 420 ስንቀንስ 30 ሰከንድ ይቀረናል። ልብ በሉ አራት መቶ ሐምሳን በቀጥታ በስልሳ 60 ሲካፈል በ60 ስናካፍለው በስልሳ አራት መቶ ሐምሳን በ60 ስናካፍል የሚመጣው ሰባት ነጥብ አምስት ይለናል። ሶ ነጥብ አምስቱን ተውና ሰባት ሙሉ፣ ስለዚህ ሰባት ደቂቃዎች ሆኑልን ማለት ነው። በጣም ጥሩ ሰባት ደቂቃዎች እንደገና ምን እናደርገዋለን? ስንት ሰከንድ እንደሆነ ለማወቅ ሰባት ጊዜ ስልሳ ስናበዛ 420 ሶ 420ው ሰባት ደቂቃዎች ሆነዋል። ስንት ሰከንድ ቀረ ማለት ነው? ሰላሳ ሰከንድ ከሰላሳ እናደርጋለን። አራት ሺህ ሰከንድ ዳሽ ሰዓት ከዳሽ ደቂቃ ከዳሽ ሰከንድ ይላል አራት ሺህ አራት ሺህ ስለዚህ ወደ ሰዓት ለመቀየር ምንድን ነው የምናደርገው? ሰከንድ ነው አራት ሺን በሦስት ሺህ ስድስት መቶ እናካፍላለን። ቀጥታ ወደ ሰዓት ስለመጣ በሶስት ሺ ስድስትመቶ ሶስት ሺ ስድስትመቶ አንድ ሰዓት ይሆናል። ስለዚህ አንድ ሰዓት እንላለን ማለት ነው። ሶስት ሺ ስድስትመቶ አንድ ሰዓት ስንት ቀነስ ሶስት ሺ ስድስትመቶ አራት መቶ አራት መቶ ሰከንዶች ይቀራሉ። ስለዚህ ወደ ሰዓት ሰዓት አይሆንልንም። ስድስት ደቂቃ እናደርጋለን ማለት ነው ስድስት ደቂቃ ስድስት ጊዜ ስልሳ ከዚያ ስንት ይቀረናል? አራት አራት አርባ ሶ አንድ ሰዓት ከስልሳ ደቂቃ ከአርባ ሰከንድ ይሆናል ማለት ነው። መቶ ሀምሳ ስምንት ደቂቃ ወደ ሰዓት እና ወደ ደቂቃ ስንቀይረው መቶ ሀምሳ ስምንት መቶ ሀያው ሁለት ሰዓት ይሆናል። ስለዚህ ሁለት ሰዓት መቶ ሀያ ስንቀንስ ከመቶ ሀምሳ ስምንት ሰላሳ ስምንት ይቀረናል። ሰላሳ ስምንት ደቂቃ እሺ እዚህ ጋር መደመር ነው የሚልን። ስምንት ሰዓት እያሃ ማለት ነው። ስምንት ሰዓት ስምንት ሰዓት ከአስራ ሁለት ደቂቃ ከአርባ አምስት ሰከንድ ሲደመር ሶስት ሰዓት ከአርባ ስምንት ከአስር ይህን ቁልቁል መደመር ይኖርብናል። እሺ እሺ አርባ አምስት እና አስር ሃምሳ አምስት ሃምሳ አምስት ሰከንድ እሺ አስራ ሁለት እና አርባ ስምንት ስልሳ እሺ ስምንት እና ሶስት አስራ አንድ ስለዚህ አስራ አንድ ሰዓት ከስልሳ ደቂቃ ከሃምሳ አምስት ሰከንድ ሆነ በጣም ጥሩ ቀጥል አስራ አንድ ሰዓት 11 ሰዓት ከ28 ከ23 ሲደመር 5 ሰዓት 5 ሰዓት ከ36 ከ20 ሰከንድ ይህን እንደምር። እሺ እዚህ ልምጣ 23 እና 20 አርባ ሶስት ይሄ ምንም ችግር የለም እሺ አርባ ሶስት እዚህ ጋር ልምጣ ሰላሳ ስምንትና ሀያ ስምንትና ሰላሳ ስድስት አስራ አራት አራት እንዳለኝ ስድስት ስልሳ አራት ሆነ አራት አለፈ ማለት ነው ስለዚህ ስልሳ አራት ማለት ስልሳውን አንድ ሰዓት እናድርገውና አራትን እናስቀምጣለን። እሺ አስራ አንድ እና አምስት አስራ ስድስት አንድ ጋር አስራ ሰባት እሺ። መቀነስ የመጨረሻው የዛሬ የመጨረሻ ጥያቄያችን መቀነስ ነው። ይሀ ይኸውና ሰዓት ለመቆጠብ እዚህ ጋር ጽፌዋለሁ። ይሀ ይሄን ይመስላል። እሺ ንቀንስ ከአስር ላይ አስራ ሶስት ስንቀንስ ስለማንችል ከሰላሳ አራት ላይ አንድ እና እንበደራለን ማለት ነው። አንድ ስንበደር አንድ ወደዚህ ያመጣነው አንድ ደቂቃ አመጣን ማለት ስንት 60 ሰከንድ ይሆናል ማለት ነው። 60 እና 10 70። ከ70 ላይ አስራ ሶስት ስንቀንስ ሃምሳ ሰባት ይሄ 34 የነበረው 33 ኗል ነው ስለአበደረ ሰላሳ ሶስት ላይ 45 ስለማንችል ከዚህ ከሰዓት አንድ እንወስዳለን? አንድ ሰዓት ወሰድን ማለት ስንት ደቂቃ ይሆናል? ስልሳ ደቂቃ። ስልሳ እና ኢቺ ሰላሳ ሦስት ሆናለች። ስልሳ እና ሰላሳ ሦስት ዘጠና ሦስት ከዘጠና ሦስት ላይ አርባ አምስት ስንቀንስ አርባ ስምንት ማለት ነው። ኢቺ አርባ ስምንት ነች። አርባ ስምንት ኢቺ ስላበደረች ዘጠኝ ሆናለች። ከዘጠኝ ላይ አራት አምስት አምስት ሰዓት ከአርባ ስምንት ከአርባ ስምንት ከአምሳ ሰባት ሰከንድ በጣም ጥሩ እሺ የመጨረሻ እዚህ ጋር ሰባት ሰዓት ከአስራ ስምንት ከሀያ ሶስት ሲቀነስ አንድ ሰዓት ከሃምሳ አንድ ከሰላሳ ዘጠኝ እሺ ይህንን ይህች ስምንት ነች ያለው ከሀያ ሶስት ላይ ሰላሳ ዘጠኝ ስለማይችል ከዚህ ከአስራ ስምንት ላይ አንድ እንወስዳለን ከደቂቃው ላይ ማለት አንድ ደቂቃ ወሰድን ማለት ወደ ሰከንድ ስንቀይረው 60 60 እና 23 83 ከ83 ላይ 39 44 ይሆናል ይቺ 17 ትሆናለች 17 ደቂቃ 17 ስለማይችል ከዚህ ከሰዓት ላይ አንድ እንወስዳለን። አንድ ሰዓት ስንወስድ ስንት ደቂቃ ስልሳ፣ 60 እና 17 ከሰባ ሰባት 77 ላይ 51 ስንቀንስ ሐያ ስድስት ይሄ ስንት ሆናል? 7 የነበረው 6 ሆናል። ከስድስት ላይ አንድ 1 5። ስለዚህ 5 ሰዓት ከ26 ደቂቃ ከ44 ሰከንድ። ይሄ መደመርና መቀነስ ራሱን የቻለ ከዚህ በፊት በክፍል ሁለት ላይ ያስቀመጡትን ቪዲዮ በደንብ ካያችሁ ትረዳላችሁ። መምህር ማመለኝ አመሰግናለሁ። ወላጆችን ምንጮ ጫው